መሰለ ሳሙና ሰርቻለሁ ዛሬ በጣም ልዩ ሳሙና ነው። በነገራችን ላይ ተወዱታላችሁ፣ ሁላችሁም ሞክሩት። ከፍሪጅ ፍሪጅ አላስገባሁትም። በዚህ አጋጣሚ የምታዩት ይሆናል ቪዲዮ እስከ መጨረሻ ካያችሁት ማለት ነው የኪያር ሳሙና እና እንዲሁም ደግሞ የሩዝ ሳሙና ነው የሰራሁት፣ ማለት ነው በዚህ አጋጣሚ ከዚህ በፊትም የኪያር ማስክ ሰርቼላችሁ በጣም ወዳችሁታል። የኪያር ፈሳሽ ሳሙናም ሰርቼ በጣም ወዳችሁት ነበርና እኔ ራሱ በጣም ነው የወደድኩት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት አለም ዳርቻ ሰላማችሁ ብዝት ትረፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻ ያለው የዛሬ ቪዲዮ በነገራችን ላይ እግዚአብሔር ነው የምላችሁ። ሰርታችሁ ሞክሩት ማለት ነው በብዙ የምታተርፉበት ጥቂት ተጠቅማችሁ እናንተ ግን በብዙ የምታተርፉበት ምርጥ የፊት ሳሙና ነው ለፊትም ለሰውነትም የሚሆን ሳሙና ነው የሰራሁትና እዚች ጋ የተጠቀምኩት የሩዝ ዱቄት ተጠቅም ያለው እናንተ የሩዝ ዱቄት ከሌላችሁ ሩዝ ፈጭታችሁ መጠቀም ትችላላችሁ። ከዚህ በፊትም ሰርቼዋለሁ ሩዝ ፈጭቼ አድርቄ ማለት ነው። እና የሩዙን ዱቄት በዚህ መልኩ በጥብጬዋለሁኝ። በዚህ አጋጣሚ በጣም ላይክ ሸር እያደረጋችሁ ለምታበረታቱኝ እንዲሁም ደግሞ አዳዲስ ሰብስክራይብ እያደረጋችሁ ወደ ቤቴ ለምት ተሳተፉ በሙሉ በጣም አመሰግናለሁ። ምስጋና የከልብ ነው፣ ቃላት የለኝም። በተለይ ደግሞ በጣም ደስ ደስ የሚሉ ኮመንት ምትጽፉልኝ ልጆች በርቺ፣ ጠንክሪ ለምትሉኝ በሙሉ በጣም ነው የማመሰግነው ማለት ነው። አሁንም ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ደግሞ ልሰራላችሁ የምትፈልጉት ነገር ካለ ጠይቁኝ፣ ምንም ችግር የለም፣ እሰራለሁ ማለት ነው ከዛ በኋላ እዚች ጋር የሩዝ ዱቄት በዚህ መልኩ በጣም በደንብ መታችሁ ተበጣበጡታላችሁ። ልክ ክሬም ይሆንላችኋል ማለት ነው። በዚ አጋጣሚ እኔ ትንሽ ቀጥኖብኝ ነበር፣ እንደገና ትንሽ ጨምሬበት ነው ከካሜራ ጀርባ። ከዛ እርድ ጨምርኩበት፣ እርድ ሳላ በዛ ትንሽዬ ነው የሰራሁት። በዚህ አጋጣሚ ይሄ ሳሙና ለእኔ አይደለም የሰራሁት ነገር፣ የተወሰነ ጠቀምለታለሁ ብዙ ስለሆነና፣ ስጦታ ልሰጠው ነው ለሰው ማለት ነው። የጠየቀኝ ሰው ስላለ ስጦታ ልሰጠው ነው። በዛ ነው ማለት ነው፣ በዛም ነው፣ በዛ የሰራሁት በሁለት መንገድ ነው። የሰራሁት በሁለት መንገድ ግን ቀላል በቃ በቀላል ደቂቃ ሁለቱንም መስራት ይቻላል። አሰራሩም ደግሞ ሙሉውን ተመልከቱት ማለት ነው። እዚች ጋር ሩዙን ከበጠበጥኩ በኋላ ኪያር አለችን። ኪያር አንድ አራተኛው የሚሆን ነው የተጠቀምኩት። በነገራችን ላይ እዚህ ሀገር እኛ ጋር ያለው ኪያር ማለት ነው በጣም ትላልቅ ኪያሮች ናቸው የሚመጡት። ጤኒጦቹ በከስንት ጊዜ ነው ማገኛቸው ማለት ነው። ምናልባት ወይ ሞል ከሄድኩ ምናምን ነው ማገኛቸው። እና በጣም ትላልቅ የሆኑ ኪያሮች ናቸው። እና ኪያሩን አንድ አራተኛው ነው የተጠቀምኩት። በትንሽዬ ኪያር ማለት ነው። ትንሽ ኪያር፣ በትንሹ ግን ብዙ ማትረፍ ይቻላል ብያቸዋለሁና ኪያሬን እንደዚህ ከፈቀፈኩ በኋላ የምፈልገው ውሃውን ነው የምፈልገውና ውሃውን በዚህ መልኩ በደንብ እንትን ብላችሁ ውሃውን ታወጡታላችሁ፣ ጨምቃችሁ ማለት ነው። እኔ ተጠቀምኩት ወንፊት ተጠቅም ያለው እናንተ ደግሞ ያላችሁ መጠቀም ትችላላችሁ። በነጠላ ማጥለል ይቻላልና በዚህ አጋጣሚ አንዱ ኪያር ራሱ በጣም ብዙ ውሃ ይወጠዋልና በጣም ብዙ ጥቅሞች አሉት ኪያር በነገራችን ላይ እኔ አሁን አሁን አሁን በጣም ጠቅሞኛል። በተለይ አይኔ ጥግ ጥግ በጣም እንትን እያለብኝ እንቅልፍ ከእንቅልፍ ማነስ ጋር የተነሳ ማለት ነው። ያው የልጅነት አደለሁ የልጅነት ስትሆኑ ማታ ማታ እንቅልፍ የለም። በጣም ከባድ ነው። ብቻ እግዚአብሔር ይመስገን ለሁሉም ነገር ማለት ነው። እና በጣም ይጠቅማችኋል። አይን ጥግ ጥጋችሁ ራሱ ማለት ነው። ከዛ በኋላ ይሄኛው ሳሙና በዚህ አጋጣሚ ብዙዎቻችሁ ሳሙናው በደንብ አታሳይም ሳሙናው በደንብ አታሳይም የምትል ትሉኛላችሁ በኮመንት። እና እኔ ግን ሳሙናው በደንብ አሳያለሁ። ግን ያው ቪዲዮውን ጨርሶ ካለማየት የተነሳ ነው። ሳሙናው ኦሪጂናል ሶፕ ነው የሚለው፣ ናቹራል ኦሪጂናል ሶፕ ይላል። ከምንም ነገር ያልገባበት ከኬሚካል ነፃ የሆነ ነው። እንዲሁም ደግሞ ብዙዎቻችሁ ደግሞ ይህንን ሳሙና ልናገኝ አልቻልን ብላችኋል። እናንተ ባላችሁ ሳሙና መጠቀም ትችላላችሁ። ነገር ግን አላርጂ ምናምን ያለባችሁ እንደዚህ እንደዚህ ብትጠቀሙ ቤት ውስጥ ከኬሚካል ነፃ የሆነውን ብታገኙና እሱን አግኝታችሁ ብትጠቀሙ የተመረጠ ነው ማለት ነው። ለፊታችሁ የሚስማማችሁ ነገር ጨምራችሁ ከሩዝ እንዲሁም ደግሞ ከተ ተለያዩ ሎሚ፣ የሎሚ ሳሙና። በነገራችን ላይ ይሄ ሳሙና በባለፈው ጊዜ ስገዛው በጣም ውድ ነው ብያችሁ ነበር፣ እና በዚህ አጋጣሚ እኔ ራሱ የሆነ ጊዜ ነው ያየሁት። ለካ ርካሽ ነው ያናክሉ፣ ውድ አይደለም። ስድስት ፍሬ ሳሙና በመቶ አራት ብር ነው የሚገዛው። ስለዚህ መቶ አራት ብር ማለት እንደኛ ሀገር ብዙ አይደለም። በዚህ አጋጣሚ ማለት ነው እንደ ዱባይ ምናምን አይደለም። ወደ ኢትዮጵያም ሲገባ ግን በአንድ ሳሙና ብዙ ሳሙና መስራት ይቻላል ማለት ነው። ጊዜንም ጊዜንም ወጪንም ለመቆጠብ ማለት ነው። ከዛ በኋላ እዚች ጋ ሳሙናው ለሁለት አካፈልኩት ማለት ነው። ያቀለጥኩት ሳሙና ለሁለት አካፈልኩት። ለሁለት ካካፈልኩ በኋላ የበጠበጥኩት የሩዙ ዱቄትና የ የቶሜሪክ ፓውደሩን ጨመርኩበት፣ አንድ ላይ ጨመርኩበት። እዚች ጋር ደግሞ የቅድም የሰራሁት የኪያሮን ውሃ ጨመርኩበት። በዚህ አጋጣሚ ስትሰሩት ራሱ በጣም ነው ደስ የሚለው ከለሩ ምናምን በጣም እግዚአብሔርን በጣም ውብ ነው ከለሩ እና በጣም ነው የተመቸኝ በጣም ነው የወደድኩት። እኔ በጣም ወድጄዋለሁ ሳሙናው ራሱ የሆነ ሲታይ ራሱ በጣም በቃ ምን ልበላችሁ። በዚህ አጋጣሚ ፍሪጅ አልጨመርኩትም እንዳልኳችሁ ለሁለት ቀን በእቃው አስ ያስቀመጥኩት ማለት ነው። ምታዩት ይሆናል። ከዛ በኋላ እዚች ጋር እቃ አለችኝ። ከዛ ስንት ሳሙና ወጣልኝ መሰላቸው ብዙ ነው። በነገራችን ላይ አራት ኛው ያኛው ስንት ፍሬ ነው ስምንት ፍሬ መሰለኝ። ያኛው አስር ሳሙና ነው ይወጣልኝ ብዬ ነው ማስበውና ከዛ አይደለም። ይሄኛው ስድስት ስድስት ሰባት ሳሙና ነው ይወጣልኝ ማለት ነው። ሰባት ሳሙና በዚህ አጋጣሚ ሰባት ሳሙና ቀላል አይደለም እና ቀላል አይደለም ሰባት ሳሙና። የምር እኔ በጣም ነው የተመቸኝም በጣም ነው የወደድኩት። በነገራችን ላይ ይቼ የልብ ቅርጽንትን በስንት መከራ እንዳገኘዋት በስንት መከራ እንዳገኘዋት እኔ ነው የማውቀው። ከዛ በኋላ ዚች ጋር አንድ ላይ ጨመርኩኝ ያዋሃድኩትን ግን እኩል ለኩል እንዲሆንልኝ ፈለግኩ። በዚህ አጋጣሚ ልሞላውም አልፈለግኩም። ሞልቼ ብሰራው ደግሞ ለመድረቅም ስለሚያንትም ስለሚልብኝ ስለሚቆይብኝ ከዚህ በፊት ለፍቅር ስጦታ ሰርቼ የለን ነበር ሳሙና እና አንዱ ሳሙና በአንድ ነበረ እንትን ያልኩት፣ ግን ለመድረቅ በጣም ጊዜ ይፈጅበታል። ስለዚህ ቶሎ እንዲደርቅልኝ ደግሞ አልሞላውተም ማለት ነው። ከዛ በኋላ ዚች ጋር ደግሞ የኪያሩን ሳሙና ወደ ኪያሩን ሳሙና መጣሁኝ። በነገራችን ላይ ቻናሌን ሰብስክራይብ አድርጉልኝ የምር አበረ ወጣቱኝ አጠንክሩኝ ማለት ነው። እና የኪያሩንም ሳሙና በዚህ መልኩ እንትን ብየዋለሁኝ። ስለዚህ አይደለም ሰባትን ስምንት ሳሙና ነው የሰራሁት ማለት ነው። አሁን ገና ትዝ አለኝ። እነዚህ ስድስት እንደገና አራት፣ ኧረ አስር ነው፣ ወይኔ አስር ነው፣ እናንተ አስር ነው ከተሰራ ከሁለት ቀን በኋላ በዚ አጋጣሚ ከሁለት ቀን በኋላ እራሱ እንደዚህ ደርቆ ፍሬጃ አላስቀመኩትም። ምንም ከውጭ ነው የቆየው ማለት ነው። እራሱ ውልቅ ብሎ ነው የሚወጣው። ድርቅ ብሎ ውልቅ ብሎ ነው የሚወጣው። በእርግጠኝነት ስጦታን በሰጣትም ትወደዋለች ብዬ አስባለሁኝ ማለት ነው። በጣም ትወደዋለች። እኔ በጣም ተመችቶኛልና በቃ እራሱ ነው ውልቅ ብሎ የሚወጣላችሁ እንደዚህ። በቃ ጊዜ ምንም እንትን አይፈጅባችሁም፣ እና እራሱ ይወጣል ማለት ነው። በጣም ነው ግን የሚያምር ያምረው እግዚአብሔርን፣ በጣም ያምራል። በጣም በቃ ከለሩ ራሱ በቃ ጉብ ነው ማለት ነው። እዚች ጋ እንትኑ ወደ ሽሮማ ከለር ነው የሄደው ማለት ነው። እንደዛና ሽሮማ ከለር ነው የሚባለው ወይስ እንዴት ነው? ማለት ቢጫ ቢጫም አይደለም፣ የእርድም ብቻ እንዲሆን አልፈለግኩም። መካከለኛ ማለት ነው፣ በሁለቱ መካከል ያለ ማለት ነው። የሆነልኝም በዚህ አጋጣሚ በጣም ነው የወደድኩት። ይቺ በጣም ወፈር ብላ ደጎስ ብላለች እና በጣም ነው የምታብረው። በዚህ አጋጣሚና በጣም ነው እኔ የወደድኳት ሳሙናዬ። ይህንን ይመስላል፣ በጣም ምርጥ ሳሙና ነው የሰራሁት። ሰርታችሁ ሞክሩት፣ በቀላል መንገድ ማለት ነው። ስታጠብ ደግሞ ላሳያችሁ በዚህ አጋጣሚ ያው ኮመንት ማለት ነው። ዊ ሪከርድ ሊያልቅብኝ ስለሆነ እንግዲህ በሌላ መለስበታለሁ ማለት ነው። ቪዲዮ ብላ ለማስረዘም እና እንደዚህ ታጠፍኩበት። ያው እናንተን ለማሳየት ያክል ነው ማለት ነው። በጣም ምርጥ ሳሙና ነው። ሰርታችሁ ተጠቀሙት። በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ ማለት ነው። ሁለቱም ሞክሬዋለሁ እንድታዩ ማለት ነው። እና እስከዛ ድረስ ቻናል ሰብስክራብ እያደረጋቸው አበረታቱኝ። መልካም ጊዜ። ላይክ፣ ሸር እያደረጋችሁ ለምታበረታቱኝ በጣም አመሰግናለው። ባይ ባይ። ቸር ቆዩ።